ዛሬ ዩወዲት እስከ ወዳኛው እስር ቤት ገባች። ዩወዲትን አለምና እንዶም ደግሞ ፀሐይ በመተባበር እንግዲህ ወንጀሏን በማውጣት ለወንድዬ አሳዩት። ወንድዬ ከዚህ በኋላ ማምንሽ ይመስልሻል? በማለትም ዩወዲትን ሴት አድርጎ ያዟት። ዩወዲት በድጋሚ አይኗን በጨዋጥባ እነ ወንድዬ ጋር ሄደች። እማማም እንዲሁም ደግሞ ወንድ የሆነው ፖሊስ ጠርተው እጅ ከፍንጅ እንድትያዝ አደረጓት። ሌላው ዩወዲት አሁን ትልቅ ውርደቷን ተከናንባለች። ቤተሰቦቿ ራሱ አንፈልግሽም ብለው አባረሯት። በተለይ እናቷ፣ እናት በልጅ ትጨክናለች ይባላል። ሲባል እሰማ ነበር እምጨክን ግን አይመስለኝም ነበር። ለካ ይጨከናል። ምክንያቱም ስራሽን በአግባብ አልተወጣሽም አንቺ አረመኔ በማለትም አባረረቻት። አለም እንግዲህ ጀግና፣ የእውነት ጀግና አንዳንዶቻችን ሰራተኛ ምንም አቅም የላትም ምንም አታደርግም ብለን እንንቃለን። አለም ግን የእውነት በጣም አስተማሪና የሴት ልጅ ወኔ የምትሞላ ለእውነት ያደረች ጀግና ሴት ናት። የወዲትን ዛሬ ሁለ ነገሯን ዘግዝካ እስር ቤት እንድትገባም አደረገቻት። ሰላም ውድና የተከበራችሁ የምኞት ሚዲያ ቤተሰቦች እንዴት ናችሁ? ልጅ ሳላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። የእናት ግፍ ቀጣይ ፓርት ይዘን መጥተናል ማለት ነው። እንግዲህ ዩወዲት ዛሬ እስር ቤት በመግባቷ ሁላችንም እጅግ በጣም ደስ ብሎናል። እናት በዚህ ልክ ስትሰቃይ ማየት በጣም ለሁላችንም የደበረን ድራማ ነበረ። ዛሬ ግን አለምን የመሰለ ጀግና ለወንድዬ እውነታውን እንዳቅ ካሜራዋ በሙሉ የወዴት ያደረገችውን እማዘር ላይ እያንዳንዱ በመቅረጽ ለወንድዬ እውነታውን አሳልፋ ሰጠች። ወንድዬ እያየውን ነገር በቃ ማመን አቃተው። እናም ልጇን ራሱ አስወርጅ እስከ ማለት ደረሰ። የወዴት ነብሰጥር ሁና ሳይሆን እያስመሰለች ነበረ ግን ደግሞ ዛሬ ወንድዬ ከልቡ ማምረሩንም አወቀች። እናም እናቷ ጋር እንግዲህ ሰክሰክ እያለች ስትሄድ አለምና ፀሐይ መንገድ ላይ ጠበቁ። በእኔንም ትሳሳቁ ታዲያ ስለይን እያወራችሁ አለቻቸው። እነሱም ጨጓራዋ እስከሚላጥ ድረስ እርር አድርገው ልክ ልኳን እየነገሩ ተላላጡባት። ዮዲት መጨረሻ ላይ ፈራቻቸውና እንደማልቀስም ብላ ወደ እናቷ ቤት ሮጠች። እናቷ ቤት ስትሄድ እናትየዋ ግን የዋዛ አይደሉም። ይህንን ትውልድ ያፈራችው እናትየዋ ሆና ሳለ ግን ደግሞ እዳሽን በጨርቅሽ ብላ ተወቻት። የወዲያውኑ እማዬ ጉድ ሆኜልሻለሁ አለቻት። የምን ጉድ ምነውሽ ደግሞ አለች። እማዬ አለም ካሜራ ቀረጻ ለወንድዬ እያሳየችው በሚዲያ ያምለቀቀችኝ አለቻት ምን አለች አዎ እና ምላርክሽኔ ድጋሜ የባሌን የወንድዬን ልብ የማሸንፍበት እድል ካለ ሃለቻት የባልሽን እድል የምታሸንፊበት ምን እንደው ታውቂያለሽ እስር ቤት አለች ምን እማዬ አለቻት አዎ ምን ነው ስትልም በጣም እንድ እማዬ የሆነ መፍትሄ ይፈልግልህ እያልኩሽ እኮ ነው፣ እያቀለድኩ አይደለም። እኔም እያቀለድኩ አይደለም። የወዲት ጉዲት እኔ እንድትሰሪ የፈለግኩት በጥንቃቄ ነው። ግን አንቺ የፊት የፊትሽን ስትይ ከጀርባሽ አጠቃችሽ አለቻት። እኔ ተጠንቅቄ ነበር የሰራሁት፣ ግን ደግሞ እንዴት እንደሆነ አላቅም። እና ደግሞ እኔ ውድጅ አይደለም፣ ቶሎ እንድትሞት ስለፈለግኩ ነው አለቻት። አይሽ ቶሎ እንድትሞት ስፈልጊ ቶሎ ሞትሽ። አሁን ያንቺ ጣፈንጣ እስር ቤት ብቻ ነው አለቻት። እማዬ ልትረጅኝ ይገባል፣ የሆነ ነገር ልታረጊ ይገባል አለቻት። እኔ ደግሞ ምን አረጋለሁ አሁን? ተዝ ቤት ሂጅልኝ፣ ተዝ ቤት ውጪ። ምክንያቱም በቃ አላደለ። እኔ በዚህ እድሜ ወንጀለኛ ተብዬ እስር ቤት መግባት አልፈልግም። ተባባሪሽን አንጪ ስትባይ፣ እዚህ ቤት እስካለሽ ድረስ እኔ መጠቆምሽ አይቀርም። ስለዚህ አልፈልግም፣ ውጭልኝ አለቻት። እማዬ የምርሽ ነው አለች። አዎ፣ እና የዚህ ሴራ ሁሉ ባለቤት ማን ሆነ? አንቺ አይደለሽ እንዴ? ቢሆንም እኔ ተጠንቀቂ ስሪ እንጂ ተሸነፊ ብዬ አይደለም የላኩሽ። ስለዚህ ተነጉድሽ፣ እስር ቤትሽ ሂጂ። እማዬ አለቻት፣ እማያት በይኝ። እናት በልጇ ትጨክናለች ሲሉ ሰማ ነበር። አዎ እውነትም ትጨክናለች አለች። በጣም ያሳዝናል። እናም በዚህን ሰዓት ግራ ተጋባች። ወድዬ እማ አለቻት። አሁኑ ጭልኝ እዛው ባልሽ ቤት። ቤቴ እኮ ነው ወደ የልሄድ አለች። ይሄ ቤትሽ አይደለም፣ እዛው ባልሽ ቤት፣ እዛ ጅል ባልሽ ቤት እና ተጃጃይ፣ ተግማሚ አለቻት። የወዴትም በጣም ተናደደች። ና ስትወጣ እንግዲህ ወንድሞ አስቻለውን አገኘች። ምን ነሻል የተናደርሽ የምትመስያለሽ አላት። እማዬ እኮ አባረረችኝ አለችው። ምን አርገሽ ምን አጥፍተሽ? የባሌን እናት ለመቅደል እያደረግኩ ያለሁት መርዝ አለም ቪዲዮ ቀረጻ ለወንድ እየማሳየችው በሚዳ ያምለቀቃቸው አለችው። ይገርማል እኮ ማያንችን አባረረችሽ አላት። አዎ አየሽ እማዬ ምክር መስማት ጀምራለች ማለት ነው አላት። ማለት አለችው፣ የማንን ምክር ማን መክሯት ነው? ይኸውልሽ ታይ ዩወዲትን እንደዚህ እንዲሰራት ገፋፊያት ብያት ነበረ፣ ግን ደግሞ አሰማም። አሁንም ታይ ብያት ነበር እና እማዬ በእኔ ላይ እንዴት ጫክን ያደረካት አንተና አለችው። አዎ ምክንያቱም ወንጀለኛ ነሽ። ወንጀል እየሰራችሁ እንደሆነ ምንም ጥርጥር የለውም። በአንቺ ወንጀል ደግሞ እኛ መጨማለቅ አንፈልግም። ይሄ ነው እውነታው። ሀላት በጣም ያሳዝናል። አንተስ እሺ እማዬ አለችው። ከዛም ፀሀይ ፊት ለፊት አገኘቻት በውጪ ከዚህ ቤት አለቻት። ፀሀይ ምን ቤት የኮነ ምን አባሻ ገባሽ? አለች ይኸውልሽ እንደ እስከ ዛሬው ያቺ እያንቋሸሽ የምጠሪያት አይደለሁም። ውጪ! ያቺ ምጣያት ሰራተኛ ዛሬ በሱ ሀገር መረገጥ እንዴት ነው ስሜቱ? ባክሽ አለቻት። ቀጠለችና እሷን እንደዚህ መናገር አትችም አላት። ምን? ቆይ ምንድን ነው እናቴ ስትሆን፣ አንተ መከታ ይሆነኛል ወንድሜ ነው ሁሉ ነገር ይሆነኛል ስልህ ጭራሽ አለችው። መከታ የሚሆንሽ ተይ ተመጥፎ ነገር እያልኩሽ እምቢ ብለሽ ነው። የግድያ ሙከራ እያደረግሽ ሰው እያጠፋሽ አረመኔ ሰው በላ ስለሆንሽ እንዴት ነው መገዳ መሆንሽ። ውጭ ሀላት። ፀሐይ ልክና ሲላትም ምን ለዚች ለገረድ አለችው። እብልሽ አሁን ጊዜ እኔ ነው። ውጭ ከዚህ አንቺ አረመኔ ክፉ። አይሽ የዘራሽው ሴራሽ ወንጀልሽ መልሶ ጣለሽ። ስትልም ፀሐይ እንደሱ መናገር አትችም አላት። አዎ ከዚህ በኋላ ነው መናገር አትችም፣ ውሾችን እንዳልክብሽ ውጭ ከዚህ አለቻት። ማነው ውሻሽ አለች። ወንድምሽ ከዚህ በኋላ የኔ ውሻ ነው። ምን ጭራሽ ብለ ብለ የሰራተኛ ውሻ ሆክ አለችው። አዎ የሷ ውሻ ነኝ። ለፍቅር ስል ምንም አደርጋለሁ። ንጹህ ሴናት እችን የመሰለች ቆንጅዬ የልበ ንጹህ ማን እንድትናገሪያት አልፈቅድልሽም። ስርዓትሽን ያልሽ ውጪ አላት። ከዛም ያሳዝናል እውነት የገዛ ቤተሰቦች እንደዚህ ታደርጉኝ? አለችው። ውጭሁም በአንቺ ወንጀል እኛ ተባባሪ ተብለን እስር ቤት መሰቃያት አንፈልግም። አንድ ቀንም ማደር አንፈልግም። ይሄ ሴራች ነው፣ ውጪ ብሎ አስቻለው አባረራት። አሁን ቀጥታ ወደነ ወንድዬ ቤት አይኗን አፍጥጣ ሄደች። አለም በር ላይ ጠበቀቻት። ከዛም የወዲት ጉዲት ደግሞ ምን ቀረ ብለሽ መጣሽ? ሳትታሰሪ ልትሰናበችን አለቻት። አልታሰርም። አረ እባክሽ የምርሽና እኮ እንዴት አለቻት። ቋንች ምንድ ነው የምትፈልጊው? አላሳስንሽም አለች። ወይ በጣም አለቻት። እዩልሽ አንድ ነገር ልንገርሽ ብታሰር እንኳ አንቺን ይዤ ነው አለቻት ወይ አንቺ እንገድዬ እኔ ምን አድርጌ የአንቺ ወንጀል ተባባሪ አይደለሁኝ እልቅስ ለምን በአንድ ነገር አንደራደርም በምን ምን ልርዳሽ ቪዲዮን ስጭኝ የፈለግሽውን ነገር በምትኩል አደርግልሽ አለቻት እኮ ምን የፈለግሽውን በቃ ቆጥርሽ የማዘልቂው ድሃ እናትሽን ወደ ሀብት ማማ የምታወጭበትን አለቻት። ኦ እሺ፣ ደስ ይላል፣ ተባበርሻለሁ። ግን ስንት ትከፍኛለሽ? ደስ ያለሽን። የእውነት ዋጋ ስንት ነው አለቻት። እኔም ናቃለሁ፣ አንቺ የፈለግሽውን ስትላትም፣ እውነት ይህን ልክዥኝ፣ እየታገልሽ እየተደራደርሽ ያለሽ አንቺ ነሽ፣ ዋጋውን ነገርኝ እንጂ አለች። የፈለግሽውን አልኩሽ እኮ አለም፣ ስትላትም ኦ እሺ እውነት የኔ ዋጋ እውነት ናት አለቻት። ማለት ሄለን አይን እውነቴን ለአንጅ ገንዘብ ብዬ አልሸጠውም መቼም ቢሆን። እሺ ስለዚህ እውነት ዋጋዋ በጣም ብዙ ነው። እማማን ልትገልበት ያልሸውን ነገር ቪዲዮ ላንጅ ሰጥቼ ብር ልሰጪ በምትኳ አደለም። ይህን ደግሞ አላደርገውም። ሂለን ያህናል አልሸጠውም። እሺ አይለኝም አለቻት። አንቺ ተነሽ እመኚኝ አለች። እልቅስ አንድ ከተባበርሽ ችግር የለውም። ምንድነው የምትተባበረሽ? አለች ዩዲት እማማ ላይ እያደረግሽውን የግድያ ሙከራ በሙሉ አምነሽ እጅሽን ለፖሊስ እንድትሰጭልኝ አለቻት። አላደርገውም አለቻት። ከዛ የዩዲት ሰክ ሰክ እያለች አለምንትታ ሳሎን ገባች። ሳሎን ስትገባ እማማና ወንድ እየጠበቋት እዋክን ይቅርታ አድርግልኝ እማማዬ፣ ይቅርታ አድርጉልኝ አለች። ከዛም እማማም ዩዲት፣ አሁን ልጄ ነቅቷል? ማስመሰላትች በቅቷል ማንም ከዚህ ከቤት ውልቅ ቅበይልኝ? እዚህ ቤት የምኖረው እኔ ብቻ ነኝ። ስንት ስቃይ ስንት እኔ እንኳ ይቅር ይቅር ብዬሻሉ? አሏት። የእውነት እርስዎ ነው እርስዎ እኮ እግዚአብሔር ሰው ነዎት፣ የፈጣሪ ሰው ነዎት አለች ግን ደግሞ ህጉ ይቅር አይልሽም አሏት። ደነገጠች። አሁን ወንድዬና እማማ ዩወዲትን ለፖሊስ አሳልፈው ሰጡ። ቻናሉን ሰብስክሪብ እያደረጋችሁ